አምናችሁበት ነው? ትክክል ነው? እስልምና ከኦርቶዶክስ ይሄኛው እስልምና በለጠ ብዬ ስል አዎማ ገብቶናል። እኔ አልገባኝ ገባችሁ ብዬ ስል አዋንቻ አልገባሽ ገባን አሉ። በቃሽ። ግን ሻሃዳ የምትይዙ ከሆነ እስልምና የምትቀበሉ ከሆነ ነገ ከነገ ወዲያ ከእስልምና ወጥቼ ኦርቶዶክስ ሆናለሁ ከእስልምና ወጥቼ ጴንጤ ሆናለሁ ብላችሁ ያላችሁ ለታ እግዚአብሔር ምስክሬ ነው፣ ገድያችሁ ጄል ለፖሊስ ሰጣለሁ አልኳቸው። በቃ ወላዋይነት አያስፈልግም፣ ለአቋማችሁ መጥናት አለባችሁ። ስለዚህ ሻዳ ከመያዛችሁ በፊት እስልምና ላይ ትክክል ነን ወይ እምንሄድበት መንገድ ትክክል ነን ወይ ብላችሁ እንድታስቡ ይህችን ሁለት ቀን ሰጠዋችሁ አልኳቸው። እነሱ ለቀንም አላስቆዩኝም። በንጋታው እማ ልክነን እኮ እኛ ለአንቺስ ደብቀንሽ ነው እንጂ ኮ እንደዚህ እንደዚህ ኮ እየተማርን እንደዚህ እንደዚህ እየተወያየን ኮ ስድስት ወር አልፎናል ብለው ሲሉ አጋጣሚ ያው አንቺ ቤት መጣንና አሚናም ነበረች እያወራን፣ እኔ ልጆቼ እንደዚህ እንደዚህ ብለውኛል ብያልኩሽ ሻሃዳ ያሰች እዛው፣ ማን ነው ስም ይጠፋብኛልና እንትንም አሉ ውስታዝ ነው ውስታዝ ነበረ። ከድጃ ብሎ ስማ ወጣላት። ያው አንቺ ቤት ሻዳ ያዘች ማለት ነው። ከዛ በኋላ ያችኛዋ በሶስተኛው ቀን ነው። በአራተኛው ቀን ደግሞ ያችኛዋ ያዘች። ያችኛዋ የዛን ቀን ስላልነበረች ነው መሰለኝ ያለያዘችው። ብቻ በቃ ትንሽ ተወዛ ግቤ ነበር። ጭንቅላቴ ልክ አልነበረም። ጨጓራ ልክ አልነበረም። አንጀት ቁስለት ተብዬ መድኒት ወሰርኩኝ። በቃ ምንም በቃ ልክ አልነበርኩም። ከዛ በኋላ በቃ በልጆቼ ካመንኩ በኋላ ሲሰተሩ ሳይ ይቺ ትልቋ እምብርቷን ጥላ ነው የምትለብሰው። ደስ ይላታል እምብርት መጣል። ሱሪ በቃ ሀባብ ነው የምትለብሰው። እኔ እና እሷ ያጣላል ነበር። አራንቺ በእናትሽ እምብርትሽን ደብቂ ምናምን እላታለሁ። እሷ ደግሞ በቃ ደስ ይላታል፣ የሆነ ወገቧም ያምራል። በቃ ደስ ይላታል። አሁን በቃ ሽፍንፍን ስትል ፀጉሯን ሰው እንዳይባት ስታረግ ቤት ውስጥ የሚያሳዩኝ እንትን ምናምን በቃ ደስ እያለኝ እያለኝ አልመጣም። አሁን በቃ እውነት ለመናገር እስልምና ለእነሱ ብቻ ሳይሆን ለእኔም ሰላም አለሁ። አሁን ቢያንስ አንቺ ብርትሽ እንትን እለሽ እንደዚህ ምናም ብያልጮህም እግዚአብሔር ይመስገን ልጆቼ ስትር ብለውልኛል። በዛ ላይ ደግሞ በቃ ሲቀሩ ነው የሚውሉት ያነቡልኛል። እማ እንደዚህ እንደዚህ ነው ይሉኛል። በስነስርዓቱ እንትን ይሄዳሉ። አሁን ሄደሽ የመጣሽው ምንድን ነው? ተራዊ ተራዊ ይሄዳሉ። ምን ይላሉ? ሾርባ አብሬ ይጠጣለሁ አብሬ ያስፈጥራለሁ። ምን ይላል? በቃ ይሄ ደስ ሲል በተለይ ደግሞ ሌሊት ተነስቼ ስቀሰቅሳቸው ተነሱ፣ ዘጠኝ ሰዓት ተነስቼ ተነሱ፣ አሟሙቁ ምናምን ብዬ ዘጠኝ ዘጠኝ ሰዓት እነሱ በጾሙት እኔም ብልት እና እነሱ ይጾማሉ እኔም ዘጠኝ ሰዓት ተነስቼ አብሬ በልቼ ምን ብዬ በል ውሃችሁን በደንብ ጠጡ፣ ቀን ውሃ ይጠማችኋል እላቸዋለሁ። ውሃቸውን አስጠጥቼ ምን ብዬ ተለስተው ይተኛሉ። ብቻ እግዚአብሔር ይመስገን፣ በጣም አሁን ደስ ይላል። አሁን ልጆቼን ማናየብኝ፣ እምብርቷን ጥላ ስትወጣ ማለከፈብኝ፣ ከማጋ ተጣላችብኝ የለም። አንገታቸውን ድፍት አርገው እንትን ኢንቲሳር ከትምህርት ቤት ትንሽ ችግር እንትን ብላ ነበር እንትን ብላ ነበር። አሁን እሷም ትምህርቷን ገብታለች። አንድ ሳምንት አስራ አምስት ቀን እኔ እንዳታናግሩኝ ካልኩ ጀምሮ በቃ ትምህርትም አልሄድም ብላኝ ነበረ። ከዛ በቃ ትምህርትም አልሄድም አለች። ትምህርት ቤትም ሄዳ ከልጆች ጋር ተጣልቼ መጣሁ አለች። አንድ ሁለት ቀን ሄዳ ከዛ አሁን ትምህርት ቤቱንም ሄጄ አናግሬ ኢጃባንም ለብሳ ኢንትሳርም ትምህርቷን ጀምረ። ያው አሁን በስነስርዓት ትምህርቷንም ትምህርታቸውንም እየተማሩ እንግዲህ እኔንም እያገለገሉ ፏ ብለን ያለ ነው። እግዚአብሔር ይመስገን እና ይሄን ይመስላል።